የአዲስ አበባ ከተማ መንገዶች ባለስልጣን የከተማዋን የመንገድ መሰረተ ልማት ሊያሻሽሉ የሚችሉ የመንገድ ግንባታዎችን ያከናውናል። ግንባታቸው እየተጠናቀቁ ከሚገኙ መንገዶች መካከልም ከቦሌ ብራስ የቀለበት መንገድ መጋጠሚያ ወደ ጎሮ አይሲቲ ፓርክ እየገነባው የሚገኘው የመንገድ ፕሮጀክት ይገኝበታል። የመንገድ ግንባታ ፕሮጀክቱ በአጠቃላይ አራት ነጥብ ዘጠኝ ኪሎ ሜትር ርዝመትና ስልሳ ሜትር የጎን ስፋት ያለው ሲሆን አሁን ላይ የመጀመሪያ ደረጃ የአስፓልት ማንጠፍ ስራው ተጠናቆ በሁለቱም አቅጣጫ ከቀናት በፊት ለአገልግሎት ክፍት ተደርጓል አድርጓል። የመንገድ ፕሮጀክቱ አጠቃላይ አፈጻጸምም 4 94 በመቶ ደርሷል። የፕሮጀክቱ ተጠሪ መሀንዲስ ሰናይ ተካ በአጠቃላይ ወደ 4.9 ኪሎ ሜትር ነው መንገዱ። ዋናው መንገድ 60 ሜትር ስፋት ያለው ነው። ስለዚህ በአንድ ጊዜ በግራ አራት፣ በቀኝ በኩል አራት ስምንት መኪናዎችን የሚያስተናግድ ነው። የእግረኛ መንገድ አምስት ሜትር አለው። የባይክል ሌን አለው። ፕላንቲንግ ስትሪፕ አለው። መካከል ላይ 12 ሜትር ስፋት ያለው የግሪነሪ ላንድስኬፕ ምናምን ስራዎች አሉት። አጠቃላይ የመንገዱ አሰራር ስናየው ከሌሎች መንገዶች ለየት የሚያደርገው የመንገዱ ቤስ ኮርስ የምንለው በአስፋልት ማካዳም ወይ ዲቢኤም በምንለው የተሰራ ነው። አጠቃላይ ወደ 28 ሳንቲም ቲክነስ ያለው አስፋልት ያለው መንገድ ነው። በጣም ጠንካራ፣ ብዙ ትራፊክ እንዲያስተናግድ ተደርጎ ዲዛይን የተደረገ ነው። በአሁኑ ሰዓት መንገዱ የመጀመሪያውን አስፋልት ለየር ለብሶ ለትራፊክ በግራም በቀኝ ክፍት ተደርጓል። የውጭኛውን የቀለበት መንገድ ከውስጠኛው ጋር ባጭር ርቀት የሚያስተሳስረው ይህ መንገድ ከ1.6 ቢሊዮን ብር በላይ በሆነ የውል ዋጋ እየተገነባ ይገኛል። መንገድ ፕሮጀክቱም ለአካባቢው ነዋሪዎች ካለው ፋይዳ በተጨማሪ ከቱሉ ዲምቱ የክፍያ መንገድ አቅጣጫ በጎሮ በኩል ወደ መሀል አዲስ አበባ ለሚገቡ ተሽከርካሪዎች እንዲሁም ከአይሲቲ ፓርክ ወደ አራብሳ እየተገነባ ከሚገኘው ሌላኛው የመንገድ ፕሮጀክት ጋር ተሳስሮ አቋራጭና አማራጭ መንገድ ሆኖ የሚያገለግል ይሆናል። ከዚህ በፊት ለሁለት ዓመት ያህል በአንዱ ሳይድ ብቻ እየተከፈተ ነበር ትራፊክ አገልግሎት ሲሰጥ የነበረው። አሁን ላይ ባለው ሁኔታ በጎሮ ላይ፣ ሰሚት ሲኤምሲ አካባቢ ላይ ያሉትን የትራፊክ ክራውድዶች ቀንሷል። አብዛኛው መንገዶች በዚህ ዳይቨርት አድርጎ እየመጡ ስለሆነ በሌላ በኩል ደግሞ ከቱሎ ዲምቱ፣ ከአዳማ፣ ከብሾፍቱ ለሚመጡት መንገደኞች አቋራጭና በጣም የተሳለጠ መንገድ ነው። ከቦሌ አራብሳ ጀምሮ ከሰሚት ሲኤምሲ ይዞ እንደዚህ ዙሪያዎች ጃክሮስ ምናምን አካሄዳ ያሉትን የትራፊክ ክራውዶች በጣም በተሳለጠ ሁኔታ እያቃለለ እንደሆነ አሁን በተግባርም እየታየ ነው ማለት ነው። በቀጣይም ተደራቢ አስፋልት የማልበስ ስራ የእግረኛና የፔዳል ሳይክል መተላለፊያ መንገድና ተያያዥ ስራዎችን ሙሉ በሙሉ ለማጠናቀቅ በትኩረት እየተሰራ እንደሆነም የፕሮጀክቱ ተጠሪ መሀንዲስ ሰናይ ተካ ተናግረዋል። እንግዲህ አሁን አብዛኛው የፕሮጀክቱ ከባድ የሚባሉ ስራዎች አልቋል። አሁን ላይ የሚቀሩት ቀጣይ ሌሮቹን የአስፋልት መደረብ ከዛ የእግረኛና የ ባይክ ሌን ስራዎችን መስራት፣ የነሱ ደግሞ ቅርመት ዝግጅት እየተደረጉ ነው። የእግረኛውን መንገድ የባይክ ሌኑም በሳቤዝ ቤስኮርስ ደረጃ ላይ እየደረሰ ነው። አሁን በቀጣዮቹ 15 ቀን እነዚህም ደግሞ የማልበስ ስራዎች ያው እንሰራለን እና እንግዲህ በዚህ አመት ውስጥ ይጠናቀቃል ተብሎ ነው ፕላን ተይዞ እየተሰራ ያለው።